ሰላም ሰላም፣ ለሁላችሁ አዲስ ለአሞራ ሰማይ የራሴ ቻናል አዲስ ገቢዎች ካላችሁ ሰብስክራይብ እና ሼር ላይክ በማድረግ የዚህ የዩቲዩብ አካውንት ፋሚሊ ለመሆን ሰብስክራይብ ያርጉ እና ዛሬ ለሁሉም ሰው መልስ ለመስጠት እና ስለ ሶሻል ሚዲያ ያለው ሁሉም በሚወራም ለሁሉም የሚገባ መልስ ለመስጠት ነው የመጣወት እና ይሄ የራሴ አካውንት ስለሆነ ሁላችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ እና ይሄ መልስ ደግሞ መጀመሪያ በአማርኛ በትግርኛ ደግሞ ለሚመለከታቸው በትግርኛ ለማስተላለፍ ነው ዛሬ የመጣወት ማለት ነው እና ሰላም እንደሆናችሁ ተስፋ አደርጋለሁ። ለሁላችሁም ከኛ ጋር በሰላም ቆዩ። መጀመሪያ ይሄ መልስ ለአንተን ለዮናስ ጠዋት ትግራዋይ፣ ቀን አማራ፣ ማታ ደግሞ ኦሮሞ ለምትቀየረው ሰውዬ ይሄ ለአንተ ነው እና ለሌሎቻችንም አንዳንድ አሮጊቶች አላቸው የዩቱብ ስብሰባዎች የዩቱብ አሮጊቶች የዩቱብ አሮጊቶች ነው። ምና ለሁላችሁም ነው የሆነ ስላንተ አንድ ሶስት አራት ነጥብ ማንሳት እፈልጋለሁ። አንደኛ ነገር ይሄ ልጅ የህወሀት ተላላቂ ነው፣ ህወሀት ያሳደገችው ነው፣ ፖለቲከኛ ነው፣ ላይክ ዘረኛ ነው ምናምን እያልከናለሁ እና የህወሀት ደጋፊ ብዙ ወሬዎችን እየሰማሁ ደግሞ ያ አንደኛ ነገር እኔ ህወሀት ደገፍኮ ደገፍኳት እና ደገፍኳት፣ ምንም የሚጠቅማትን ነገር የለም፣ የሚጎዳትን ነገር የለም። ምክንያቱም እንደ አንድ ተራ ዜጋ ስለሆንኩኝ ማለት ነው። ሁለተኛ ደግሞ በዘርነት ያደገው ስትል፣ ዘር የሌለው የለም። ኢቭን ኢቭን የምንበላው ለራሱ ኢቭን ሁሉ ነገሮችን ዘር አላቸው። ያለ ዘር የተፈጠረ የለም፣ ያለ ዘርም የሚኖርም የለም። ሁሉ ዘር አለው እና ከዛ ደግሞ ወሬውን ወደ ሌላ ነገር እያሰራጫው ነው ኢቭን ኢቭን ከቤተሰቦች አልፈክ ወደ ሀገር ወደ ክልል ወደ ህዝብ ወደ ማንነት እየገባ ስለሆነ ለህዝብ እየተሳደቅ ስለሆነ ስለዚህ ነገር እኔ ምንም ነገር መልስ መስጠት አልፈልግም። ስለዚህ የፖለቲካ ነገሮች ስለ ሀገር ምናምን እየቅብት ያለውን እሱ ራሳቸው ፖለቲካ የሚያውቁ ሰዎችን የፖለቲካ ሰዎች ራሳቸው ይመልሱላል። ግን እኔ ፖለቲከኛ አደለሁም። እንደ ማንንም ትግራዋይ ሀገሬን ወዳድ ነኝ፣ ህዝቤን ወዳድ ነኝ። መንግስቴንም እወዳለሁ፣ ሰራዊቴንም እወዳለሁ። እንደ ማንኛውም ስም ደግሞ የሀገሬን ባንዲራ ይዤ እጨፍራለሁ። በሀገሬን ባንዲራ ይዤ እገባለሁ። በሀገሬም አላፍርም፣ በህዝብም አላፍርም፣ በመንግስትም አላፍርም። እና ይህንን ግልጽ እንዲሆንለን ተስፋ አደርጋለሁ። እና ሌላውን ቁልቋልህን ብላ ለወረቀት ብለን የቀረብካት ወረቀት አለኝ ባይ ወረቀት አለ ገባ፣ ከየትኛውም ሀገር መግባት ይችላሉ፣ ያለ አሜሪካ ምናምን ማለት ነው። እኔ ደግሞ አሜሪካ ሄደ የመኖር ፍላጎት የለኝ ምክንያቱም ከአሜሪካ የሚበልጥ ሀገር ነው ያለሁት፣ በሁሉም ነገር ማለት ነው። ሰው አሜሪካ መሄድ አልፈልግም እንጂ በሄድ ቢፈልግ ሆኑ ሰባት ዘሬ ዛ ነው መሄድ እችላለሁ። ማንም የሚከለክለኝ የለም። አጎቶቼ አክስቶቼ ብዙ ብዙ ብዙ አሉ እዛ። እንደ ሰው እንደማንም ሰው መሄድ ቢፈልግ ማለት ነው። ግን አልፈልግም። ፈረንሳይ ነው የሚኖረው ያልሆ ፈረንሳይ፣ ፈረንሳይ አይደለም የሚኖርበት ለወረቀት ምናምን ምናምን ያልከው እንድታስብበት ፈልጌ ነው። እና እንዲገባ ለወረቀት ብዬሽ ለማንም ሰው አልቀርብም። ለማንም ሰውም አድርገን እና ደግሞ የአሜሪካ የመኖር ሀሳብም የለኝም ምኞትም የለኝም ልኖርም አልፈልግም። ግልጽ ሆነልህ። ብትወጣ አንድ ደግሞ ሽማግሌ አለክ ዩቱብ ላይ በቃ ሁለት ሁለት መቶ ሺ ሰብስክራይብ ስላለክ ምናምን ሁሉ ቪዲዮዎች አይቼዋለሁ። እና በጣም ቫይራል እየሞተ ነበር የአንተ ቪዲዎች ዩቱብ ያሉትም ቲክታክ ያሉትንም ለራሱ ማለት ነው። በጣም እየሞተ ስለነበር ቫይራል በቃ ይህን ልጅም በምን ተጠቅመን ለምን ወደ ዘር ነው የቀየርከው? ሙሉ በሙሉ ምንም አይነት ሀሳብ አልነበረን። እናቱ እንደዚህ እንደዚህ እንደዚህ፣ እኔ ለማንም ሰው ተሳድቤ አላውቅም። እናተ እንደዚህ እንደዚህ ቢንዳም ተሳድቤ አላውቅም ማንም ላይ ያመጣልን ያችን ሶሻል ሚዲያ ገባህ? ለምን በጆሮ ይዛቸው አታጫወትም? ለምን እና በጥፊ ያትሉትም አባት እንደዚህ ወንድ ምዳምዳከው፣ ኦኬ፣ ሞክረው። ትልቅ አደለ እንደ አንተ ሼባ አደለ፣ ትልቅ ትልቅ ሰውዬ ነው። በመቁረራ ጊዜም የልጅ ልጄ ጋር እየተሳደብ ያለ እየተሳደብ እየተራገጥ ከምቶ ያለው። ለምን አንተ አትሞክረው? ወንድ አደለ? እንደ ሞክረው መጠህ ለማጮ በጆሮ ይዘ ለማጮህ ሞክር። የዛን ጊዜ አንተነ ወንዱ፣ እኔ ነኝ ወንዱ እንተያያለን እናንተ። በፉቀራ የሚሄድ ሳይሆን በህግና በስርዓት የሚሄድ ልጅ ነው፣ እንደማንም ያንተ ዝባዘንጊ። የማንም ሰውን ህይወትን ለመበጥበጥ ለዩቱብ ብር መግኛ ብዬ የማንም ሰውን ህይወትን አልበጥበት ገባ። ለዩቱብ ለቲክታክ መሸቀያ ብዬ የማንም ህይወት ላይ አልገባም። የማንም ህይወትን አላመሰቃቅም። ማንም ሰው ያጥረገረጋል። ለምን እድሜ አባቴ እኩያ ትሆንም? ለምን ያያቴ እኩያ ትሆንም? ከብረ ስትኖር እንደ ሰው ትከበራለህ። ካጠፋህ አጥፍተሃል። በቃ ሌላ ምንም ኖር የለም። ሁለተኛ ደግሞ አንተም እንደገና ለወረቀት ብለሆነ የቀረባት ምናምን እያልክ ነበር። ለማንም ሰው ላስረዳ ግዴታ ያለብኝ ለማንም ሰው ለወረቀት እያል ቀረ ከማንም በላይ የሚበጡ ወረቀት አለ የምኖሩበት ሀገር ማለት ነው። ኦፍኮርስ ሮ የምኖረው ወረቀትም አለን። ኦኬ እና ለአንተ ላይክ በጦርነት ነው ብሮ ጥሮታ የጥሮታ ገንዘብ በምትበላበት ጊዜ በጣሪ ሆ ይቀርበልኝ ብለን ንሳ የምትገባበት ጊዜ ነው። ከልጅ ልጆች ጋር እየተሳደብ ያለው አንተ በጣም ሼባ ነ ገብቼ በጣም ነው የገረመኝ ከአንተ የማልጠብቀው ነገር ነው የነበረው እና ከዛ ደግሞ እስኪ ኦኬ ሰውዬ ደህና ነው ምናምን አንዳንድ ምክሮችን ለመቀበል ልሞክር ፈልጌ ነበር ምክንያቱም ሳይክ ምናምን ኦ ትልቅ ሰውዬ ነው። ቢያንስ ለመስማት ሞክራለሁ ምናምን ዝም ነበርና ቲክታክ ውስጥ ስገባ ልጁን አሳበድን አጨለለሁ ምናምን ምናምን አደለም። በዚህ ሶሻል ሚዲያ ያለው ግርግር ምናምን ምናምን ኢቨን ኢቨን አገር ቤት የነበረውን ይጥፋ ይዘመት ይገደል በሚባልበት ሰዓት መሬት እንደ የሽንት ቤት ጉዱዋት በጠበበችን ጊዜ የዛን ጊዜ ለራሱ እንደዚህ ምንም አላበድኩም፣ አልተጨነኩም ይገባ ሙሉ ኮንፊደንስ አለኝና ሙሉ ተማማኝነት ስላለኝ በማንም ሰውም ወደ ስትሬስ ውስጥ ንገባ ሰው አይደለም። ከማንም በላይ ኮንፊደንስ አለኝ ገባ ስላላወቀኝ ትሆናለ እንጂ በፊት ብታውቀኝ ብትሆን ኖረ ይሄን ናትልን ነበር እና ይሄንን አስብበት። አይደለም ማንተ አገሪቱ በሙሉ ቢመጣ አያሰብደኝ እኔ ደግሞ ጠብ ስላልፈለግኩ ነው። ኦኬ እስኪ በስነ ስርዓት እንሂድ ብዬ እናቷን ይቅርታ ይጠየቅኩት። ግባ ጸብ ቢፈልግ እስከመጨረሻው እስከ መጨረሻው ድረስ ሄድ ነበር። ኦፍኮርስ ያደረኩት ነገር እንትን አለው። ኦፍኮርስ አስር ጊዜ ብታጠፋ በስነስርዓት መጠየቅ ነበር፣ በስነስርዓት በህግ መጠየቅ ነበር። ሱ ዋቃ አለ የራሴ ጥፋት እንዳለ። ይህ ግን የራሳችን ጉዳይ ነው፣ የቤተሰብ ጉዳይ ነው። አንተን አያገባህ፣ አያገባህ። ተቆርቋሪ ሆነ ሳይሆን ዘረኛ ሆነ። ዘረኛ ዘረኛ ነህ። ዘረኛ ስል ግን ሁሉም ሰው ዘረኛ ዘረኛ ዘራ አለ፣ እንደ ሳይሆን ግን የአንተ ዘረኝነት ጌኔን ብቻ እንጂ የሌላ ሰውን አላውቅም ስለምትል ነው። ጌኔን ብቻ ስለምትል ነው። ያለ እኔ ሌላ ሰው የለም ስለምትል ነው። ስለምትል ገባሃል። ከዛ ለቤት ሰዎች ተቆርቁረህ አደለም ወይ? የዴዚናት ተቆርቁረህ አደለም ወይ? ለዴዚ ተቆርቁረህ አደለም? ለገንዘብህ ነው፣ ለዩቱብ ነው መሸቀ ያለ ዩቱብ ማለት ነው እንጂ ማንም ሰው አያውቃል። ማንም ሰው ሶ ገባ ሽማግሌው ቆረብ፣ ስገድ፣ ቤተክርስቲያን ግባ፣ ጫማን ስቀል፣ አርጅታል። ምንም አታረግም ቲክታክ ላይ ቲክታክ የወጣቶች ነው። ኮርስ ዛሬ እንጣላለን ነገ እንታረቃለን። ባዳ አይደለም ቤተሰብ ነው። በኛም መሃል ባትገባ ደስ ይለኛል። ወንይማኛም አንተም አንተም እንትንበል ተቆርቋሪ የአማራ ሆነህ የመጣው አሁን ላይ ከሁለት ዓመት ነው። ከሶስት ዓመት በፊት የሆነ የተናገርከው ነገር አለ። ማይካድራ ላይ የተጨፈጨፉትን ላይክ ትግሬ ኦኬ በእንትን ልግለጸውና፣ ትግሬ ነው የማይካድራን ህዝብን የጨፈጨፈው ስትል የነበረው ሰለፊ ትግሬን አጨፈጨፈም የአማራ ፋኖ የጨፈጨፈው ስትል የከረምከው አንተ ከሁለት ዓመት በፊት አሁን ደግሞ ግልብጥ አለ ግልብጥ ብላ የትግራይ ህዝብ ነው፣ ትግሬ ነው፣ ህወሓት ነው የማይከተላ የነበረውን ህዝብ በግሪደር የጨፈለቀው በግሪደር የጠፋው ስትል፣ በዚህ በጆሮ የሰማት ነው። አላልኩ ልትል ልትክዳችን ነው? ልትክዳችን ብላ ማለት ከአንተ ጋር መመላለስ አልፈልግም። ስታወራ በካፍ የሚወጣው ምራቅ ጥርስን ነው የሚያክለው፣ ትልቅ ነው። ደሶ ከአንተ ጋር ማውራት የማልፈልገው አንተ ብዙ ሽማግሌዋ ደግሞ አንድ ትልቅ ሴትዮ ያለሽ፣ በየአዳራሹ ስለ ትግራዋይ ነው ግጥም የሚጽፈው። በየአዳራሹ እንደዚህ አብዚህ እንደዚህ አብዚህ እና ስለማን ልጻፍ? ስለአንቺ ልጻፍ? ወጭ አርግት ሴትዮ። አንቺ ጋር አራት ዓመት ነው። ኦኬ፣ ጊዜውን አላስታውስም ግን የጓደኛዬም ባል ወደኛ ግን ኦ እንደዚህ ትል ነበር። ስለአንቺና ግጥም ልጻፍ ልጻፍ እንደዚህ የጓደኛውን ባል የምትመኝ ነች ቤት ልጻፍልሽ፣ አንቺን አሮጊት። አንዳንዶቻችን በቃ ከአማኑኤል ሆስፒታል የወጣችሁ ነት መስሉት። በአያቶቻችን እድሜ ነው ያላችሁት እና አያቶቻችን አይደለም ሶሻል ሚዲያ ላይ ሊጠቀሙ ስ ቤተክርስቲያን የሚያሳል እናንቺ ምን ልበልሽ? የጓደኛዬን ባል ይፈልገኛል፣ ያፈቅረኛል፣ እሷን አያፈቅራትም እንደዚህ እንደዚህ። ሲጋቡ ደግሞ ልታርጁ ይፈለግሽ። በምን ሊያስተዳድራትን? በምን ሊተዳደር ነው? በደንብ ገበና አሽነጠዋለሁ። ግን እኔ ከመድኃኒት የሚወጣ ሰው ጋር ማውራት ስለማልፈልግ ነበር ሁሉ ጊዜ ዝም ዝም ዝም ዝም የምለው ምክንያቱም መድኃኒት ትወጣላችሁ እዚህ ጋር መጣችሁ ከልጅ ልጆቻችሁ ጋር ታሳብዱን አላችሁ። እኛ ደሞ በቃ ከእናንተ ጋር ኦኬ ምን ብለው ነው ምንድነው ያወርት በእናንተ ሰላ ለቃ ሁልሽ መድኃኒት ሽ እየረሳሽ ነው እዚህ ቲክቶክ ይህን ቲክታክ ለወጣት ነው፣ ለቢዝነስ ነው የተዘጋጀው። ህዝብን ከህዝብ ለማፋጀት አይደለም፣ ሃይማኖት ከሃይማኖት ለማፋጀት አይደለም። ድምፅ እንሆን ነበር ለህዝባችን፣ ኦፍኮርስ እንሆናለን። ነገም ለህዝባችን ድምፅ እንሆናለን፣ ከነገ ወዲያም ለህዝባችን ድምፅ እንሆናለን። ሁሉ ጊዜ ፎርኤቨር፣ እስከ መጨረሻ ድረስ እስካለን በሕይወት ለህዝባችን ድምፅ እንሆናለን። ትግራዋይ ነኝ፣ ማንም ሰው አይገኛል። ባንዲራችንን የምንገባው ላንቺ ማስረዳት አይጠበቅም። ገባሻ፣ እናት ዓለም እና እንዳንቺ የጓደኛዬን ባል ይፈልገኛል ምናምን እያልኩ በየስቴጁ በየቲክታኩ በየዩቱ እየወጣው የጓደኛዬን ባል ገጥም አልችልም። ነውረኛ አሰፋሪ ነው፣ በጣም ያሳፍራል። የጓደኛዬን ባል ይፈልገኛል በመናገር አንድ ት ነው፣ አንድ አስነዋሪ ንግግር ነው። ኦኬ

አራት ግጥም አገኘው ያልሺው ግን ለካቲት ዓሰርተ ሓደ ገና ስለሆነ ገና እገጥማለሁ ኣሎ ዝፅፋሉ ህዝቤን ወደ ግጥም ማለም ማዘውዘር ነው የምፈልገው። ዘፋኝ እንዲሁም ባህሉን ስነ ጥበቡን እንዲያሳድግ ነው የምፈልገው። ብቻለኝ ብቻለኝ ማ ለእያንዳንዱን ህዝብ አንዳንዱ ግጥም ለእያንዳንዱ ሰው አንዳንድ ቤትም እየሰጡ ወደ ስራ ልን ባስገባው ደስ ይለኛል። ብችል አቅም ቢኖረኝ ለባሻ ሶ ፎሬቨር ለትግራይ ነው ምክንያቱም ሀገሬ፣ ርስቴ፣ መሬቴ፣ ህዝቤ ማንነቴ ስለሆነ ማለት ነው እና እስከ መጨረሻ ዘፍና ልውልሽ ነው ሽማግሌ ሸሊዋል